ን መያዘኝ መያዝን አንቺ አትነግሪኝ። ስርዓት ያዝ። እንደዚህ ዝቅ አድርገሽ እንድትናገሪኝ አልፈልግም። ከኋላ አንቺ ስትፈልግ ያወራለሁ፣ አንቺ ስትፈልግ ይናገራለሁ፣ አንቺ ስትፈልግ ይለብሳል። ለአንድ ሴት ብለህ ግን እንደዚህ እያደረግህ ያለው ነገር በጣም ነው የሚያስጠላው። አታስመስም

የቸገረ ነገር ግራ ገባኝ። በመንለ ያልሰው በቃ በእናትህ፣ በጣም በቃ የሰው ስትደበደበ ብለህ ዝም ብለህ እኔ ጋር መተ መደፋት። እንዳንቺ አይነት ሰው ማን እንደተደበደበ ያስደበደበ አንቺ፣ እኔ ፈጣሪ ምስክሬ ነው፣ አላስደበደብኩ አስደበደበችኝ ብለህ ካለች አንተ ጋር ሳይሆን ፖሊስ ጋር መሄድ ትችል ነበር። መስማማት በጣም እየከበደኝ፣ እኔ ራሱ ከአንቺ ጋር መስማማት በጣም እየከበደኝ፣ በጣም እያመምሽ። ያው ሁሌ አንቺ አለ በህይወታችን የምትፈርጀው ፈረጃ ነው። ማድረግ የምትፈልጊውን ነገር አለ አንቺ ራሱ ፈልገች ሆኖ ይህንን ነገር ማድረግ፣ የልጅቷን ቁስል፣ የልጅቷን ድብደባ፣ ሰው እንዴት እንደዚህ ሊያደርግ ይችላል? እሷ ልጁ ስደፋ ምን አልካት ምን ተናገርካታ? ነው ተው እንጂ በጣም ብዙ ተው፣ ከሚገባት በላይ ነው። ዝቅ ያደረኳት እኔ እናንተን ለማጣላት ነው እንደዚህ ነገር ገንዘብ። የሰው ሰው ዝቅ አርገሽ አትገምቺ። ሁሌ የሰው ሰው ዝቅ አርገሽ አትመልኪ እኔ ላንቺስ ደብዳቤ የለሽም። የሰው ሰው አይን እንደዛ አድርገሽ እጁን ሰብረሽ እጁን ሰብረሽ ምናምን ነገር ይቅርታ። በቃ ከዚህ ይዘልል ነገር የለም። እኔ ማርያም ምናምን አላደረኩኝም። ምኑ ነ ነው እኔ ገብርኤል አላደረኩኝ። ኪያ ፀሐይ ኪያ ምንድ ነው የምረጋጋው? ምንም ለሰው ክብር የሌላት ሰው እንዴት እንዳስደበደበቻት እንዴት እንደስመጣቻት አይታ እሺ ኪያ ኪያ ፀሐይ እንደምመጣ ታውቅ ነበር ነው ቢያንስ አንዳቸው እንኳን ይኖሩ ነበር ሌላ ጊዜ ከመጀመሩ ነው እንደዚህ አይነት ሰው የሆነችው ኪያ እንዴት እንደዚህ ታደርጋለች? ሲጀምር አንተ ተከትለኝ ራሱ እንዴት ነው የመጣው እዚህ እኔ ኪያ ከቀን ወደ ቀን ወደ ምን እየተቀየረች ከቀን ወደ ቀን ምን እያሰበች እንደሆነ አይገባኝም እንዴ ልጅቷ የሆነው ነገር ሆና ቢሆንስ እንደምትፈልገው ወይም ደግሞ ነካክተው ይሄኔ አስፈራሯት ምናምን ነገር ብላ ይሆናል የላከቻቸው። ግን የሆነ ነገር አድርጓት ቢሆንስ? የሴት ልጅ ፊት አይኗ እንደዛ ጠቁሮ የሆነ ነገር ሆኖ አይኗ ፈርጧ ቢሆንስ? እንዴት ብዬ ልረጋጋም? እንት ያለችበትን ሁኔታ ብታየው፣ የሰው ሰው አንተ እኔን ለመጠየቅ ያለበትን ሁኔታ እንዴት ልጅቷ አጣርታ መታ ስለ ደህንነቴ ማለት ታውቃዬ እሷ እየታዘበችኝ ባለችበት ሮዛ እየታዘበችኝ ባለበት ሁኔታ ሌሎች ሰዎችም እየታዘቡኝ ከሆነ ማለት ነው። ነው እንዴ? ጭራሽ እንዴት ነው እንደዚህ አይነት ህይወት የምትኖረው? ነው እንዴ? የምትበላው መርጣለ፣ የምትጠጣው መርጣለ። እያንዳንዱን ነገር ላይ ስደብ፣ እያንዳንዱ ነገር መናቅ፣ እያንዳንዱ ነገር ማንቋሸሽ፣ ሀሳብን እንኳን መሽኖ ሰምታት። እኔ ራሱ እንደዚህ ልብ ብዬ አላውቅም ያለሁበትን ሁኔታ። የእውነት ነው ነው የምልህ እኔ። ሁሉም ነገር ይሁን እሺ፣ ችግር የለውም፣ ሁሉም ነገር እችላለሁ። ምን ያህል እንደማፈቅራትና ምን ያህል እንደምወዳት ታውቃለህ አሁን ግን ያደረገችው ነገር ከልክ አለፈ፣ ከልክ በዛ። እኔን ብታስደበድበኝ፣ እኔን ብትደበድበኝ፣ እኔን እንደዛ ብታደርገኝ ግድ አይሰጠኝም ነበር። እንዲህ የሰው ሰው የሰው ሰው እንደዚህ ይደረጋል? ራሴን እያመመኝ ነው ታውቃለህ። ማሰብ አቃተኝ በቃ። የትደ ሊሆን ይችላል ሄሎ ኪያ ፈልጌሽ ነው። የት ነው ያለሽው? እኔ ራሱ ቤት አይደል እንዳለሁት። የት ነው ያለሽው ታዲያ? እየጠበኩሽ ነው። ና አሁኑኑ እፈልግሻለሁ። ምንድነው የምረጋጋው? አስሬ ተረጋጋ ተረጋጋ። እሺ አሁን እቤት ቁጭ ብዬ እየጠበኩሽ ነው። እንድትመጪ እፈልጋለሁ። አሁኑኑ ላውራሽ እፈልጋለሁ። ነይ። እንዴት ሰው በዚህ ደረጃ ይወርዳል? እንዴት እንደዚህ ታደርጋለች? እኔ ላይ ለምታደርገው፣ እኔ ለምትናገረኝ ምንም አይነት ምላሽ ሰጥቻት እንደማላውቅ ታውቃለህ? አልፎ ተርፎ የሰው ልጅቷ ላይ የፈለገች ትናደድባት። ጸባቸው፣ ሮዛ ጋር አልተግባቡም ይሆናል። የፈለገ ነገር ቢሆን ከኔ ጋር እኩል ነው አይደል? የተገናኘ ነው እኩል ነው አይደል? ልጅቷን ያገኘናት ቢያንስ መደማመጥ እንኳን ካልቻሉ፣ በዚህ ድረስ ፈርዘሬዶ የሰው ሰው መደብደብ፣ የሰው ሰው ማስደብደብ እንዴ! አሁን ምንም ነገር ለጭቅጭቅ አይደለም የመጣሁት። ያ ሁሉ ነገር ሰልችቶኛል። እያንዳንዱ የምታደርጊያቸው ነገሮች በጠቅላላ ማለት ነው። በጣም ወጥ እየረገድሽ ነው፣ ልክ እያለብሽ ነው። የሰው ሰው በዚህ ደረጃ የምታስደበደቢው ለምንድን ነው? ምንድነው? ምንም እንዳልተፈጠረ ነገር ሆነሽ የምትናገሪው ያ ምንድንነው? ለሁሉ ነገር የምታስመስይው? ሁሉ ነገር ለሁልማ ለምንድን ነው የምታደርጊው? ሮዛ ለምንድን ያስደበደብሻት? ማናት? ሮዛ ማናት? እየቀለድሽ ነው? ገና ለገና ጁስ ደፋበችብኝ ያደረገችው ነገር ትክክል ነው አይደለም? ፍጹም ትክክል አልነበረም። ያደረገችው ነገር ምናልባት አልባት የፈጸመችው ነገር አንቺ ላይ ትክክል አይደለም። የተናገረችሽ ነገር መጠቅላላ ምናልባት ዊርድ፣ እና በፍጹም የማይገባሽን ነገር አድርጋ ሊሆን ይችላል። ነገር ግን እንዴት የሰው ሰው ሴት ልጅ ላይ እንዴት እነዛን ጎረሶች ልከሽ እስከማስደብደብ ድረስ ትደርሻለሽ? የሚገርም ሰላም፣ ስለተፈጠረው ነገር ምንም አላውቅም እያልሽ ነው ያለሽው። ያልገባኝ ምንድን ነው? አሁን ተረጋጋ ነው ደጣቁ ነው አጥ ደጣች ስለዚህ ጁስ ለመድፋቷ ምላሽ መሆኗ ነው? እንደዛ ማስረጋገጥ እንደዛ ማስደብደብ እጇን ማሰበር እንደዛ አይኗን ማስመታት ይሄ ትክክል ከየታመጣሹስ ብና ነው ይሄ የአንች ማንነት ነው ወይስ ምን አስበሽ ነው? ቤት ነበር አንቺ ማን ቤት ነው ልጅ ጎረምሶችሽ ይሄን ቤት አለ ከዛሬ ጀምሮ አሁን ፍደግት ላይ አልፈልግም ብለው ብለ ኪያ ነው የላከችም ብለው ልጅቷን። ኪያ ወንድ ልጅ እንደዛ አይመታም ኪያ። እንዴት ነው እንደዚህ ልታደርግ ይችላል? ልጅቷ ተደብድባለች። ልጅቷ በጣም እጇ ተሰብሯል። አይኗን እንደዛ ቀጥቅጠዋታል እያልኩሽ ራሱ ኖርማል እያስመሰልሽ፣ ለመሆኑ ማስረጃ ራሱ ይሄ ነው

ይሄን ንቀት ሽነ ይሽዋል። አንተ ዝም በለ፣ አንተ ነው። አንተ ዝም በለ ማለት ነው ማለት ነው ያለሽ ሰዎች ነው። ሁሉም ሰው ዝቅ አርጎ መመልከት። እሷስ ላንቺ ታንሳለች? ኦኬ። ስለዚህ አንቺ ይህንን ነገር ማድረግ ስለማይጠበቅብሽ ስለነበረ ለነበረ ራስን ነፃ ስለማውጣት ስለተናደድሽባት፣ ጁስ ስለደፋችብሽ፣ አንቺ ደግሞ እሷን ደበደብሻት፣ እሷን እንደዛ አደረግሻት። ለምንድን ነው ልጅቷን ያስደበደብሻት? ጁስ ስለደፋችብሽ ብቻ ነው?

አንቺ ሰው ደብዳቢ ነሽ አንቺ የፈለግሽውን ነገር አድርገሽ አንቺ ጉልበተኛ አይደለሁም እኔንም በጣም በንቀት አይን ትመለከቺኝ ያለሽ አንቺ ሁሉንም ነገር አቅመዋለሽ አንቺ ሁሉንም ነገር እኔ አይደለሁኝ ሁለት ሶስት ሳምንት አልፎኛል እጅግ በጣም እየታመምኩ ነው ውስጤ ሰላም አይደለም ጭቅጭቅ በጣም ሰልችቶኛል ከአንቺ ጋር ሰላም ነው የምፈልገው ብዬሽ እያለሁ በጣም ደህና አይደለሁም ውስጤ በጣም ምን ሆነ ነው ያ አታስመስይ እባክሽ ምን የሚያስመሰልኩት ነው ውጪ በስራ ምክንያት ሰላም የለኝም አሁን ደግሞ ከአንቺ ጋር ያለኝ ነገር ከቀን ወደ ቀን እያስመሰልሽ፣ ከቀን ወደ ቀን የምታደረጋቸው ነገሮች ምንድን ነው የሆነው? ምንድን ነው የሆነው? ምንድን ነው የሆናችሁት? ማናት? ምን ሆነ? ስንቴ ደጋግሜ እንደምጠይቅህ ታውቃለህ አይደለም? ስንቴ ነው? አሁን ራሱ አንተ ራሱ ስንቴ ነገረች፣ ለምን እጠይቀዋለሁ? ስንቴ ነገረሽ እሱ ራሱ፣ አንቺ አላወኩም ብለሽ ራሱ ስንቴ ነገረሽ እሱ ራሱ፣ እሱን እራሱ ስንቴ ጠየቅሽው? አሁን እዚህ ጋር ቆመን፣ እሺ በቃ ማለት የሰው ሰው አይን እንደዛ አድርገሽ እጁን ሰብረሽ እጁን ሰብረሽ ምናምን ነገር ይቅርታ በቃ ከዚህ ነገር የለም። እኔ ማርያምን ምናምን አላደረኩኝም። ምን ሆነ ነው እኔ ገብርኤል አላደረኩኝም እንዴ። ካለም መንከኝ እኔ ያለ በዛሳት ፀሐይ ጠይቃል። ፀሐይ አለች። ፀሐይ አትናት። ፀሐይ አለች። እንዴ ፀሐይ አለች። ቤት ነበርኩኝ። እሷ ራት ራሱ ምን ምንድነው የተደፋብሽ ምን ሆነች ነው ብላ ቀሚሴን እንኳን ሳላወልቅ ነበረች። እሷ እንዴ

እኔ እንዴት ነው እንደዚህ አይነት ስሙሽ፣ ገብርኤል አላደረኩትም። አኑ በምን ላስረዳ እንዴ? ምን ሆነ ነው? አኑ አንድ መረዳት ያለብህ ነገር ነው። ለእሷ እንደውም በጣም እየተጨረጨርክ ነው ያለው። ስለዚህ ባንቺ ስም የሚያስደበድብ፣ ባንቺ ስም ይሄን ነገር ሊያሰራ የሚችል ልጅቷ ከመጣች ራሱ ገና የተወሰነ ቀኗ ነው። ኧረ እኔ ምንም ነገር አላውቅም። እሺ፣ ከየት ይምጣ ማን ይምጣ እሷ ግን ከመዳን ያለ ሆነ ሌላ አላስደበደብኳትም። አሁን ምን ሆነ? እኔ ማን ነው የማውቀው እንደዚህ አይነት ሚሰራ ሶስት ያ የማውቀውን ሲያሳይ፣ ይሄው ስልኬን ማየት ትችላለህ። እኔ ከናንተ ውጭ ከደደ ደወልኩ ሰው ካለ እንዴ? ቆይ አንተ ሰው ስለመደብደው ነው እኔ መደብደበን በምን አወቅ? እንደዚህ የተፈጨረጨክ የመጣኸው እኔ ደበደብኳት መስሎህ ነው? እኔ አልደብ እኔ እንደዚህ መብገን ሆኖ ነው የሚያናለች ወይ? እዛ ጋር ሰው ተደብድቦ፣ እዛ ጋር ሰው ተሰብሮ፣ እዛ የሰው አይን ሊጠፋ፣ አንቺ ጁስ እኮ ይታጠባል እኮ እና ሳስ ምንድን ሁሌ ራስ ወዳድ መሆን አንቺ አይሰለችሽም እንዴ? ሁሌ አንቺ ራስ ወዳድነት ምንም ግድ አይሰጥሽም እንዴ ስለ ሰው? አንቺ የኔ መናደድ፣ የኔ እንደዚህ መሆን ምንም ግድ አይሰጥሽም። ስለ እሷ ወግኜ ስለ መናገሬ ብቻ ነው የሚሰማሽ። አረ አንቺ እሷን ተደብድባ በዱርዬዎች ስልኳን ተቀምጣ ረጋግጠዋት ግጠዋት፣ እጇ መሰባሏም ግድ አይሰጧት። እንዲህ በማታ ስቴዲዮኗን ላይ መጥቷት እንዴ? እኔ የእሷ ስልክ ምን ያደርገልኛል? እግዚአብሔር ይመስገን ምበላው፣ ምጠጠው እኮ አላጣውም ፈልገው ነው ስለዚህ እኔ የምበላው የምበለው የምጠጣው ያጣሁት ነው እንደዛ ነው እየተናገርሽኛል አኑ ደህና ነህ እኔ ችግር ያለብኝ አይደለ ሁሌ አኑ ደህና ነህ ሁሌ እኔ ነኝ ማለት ነው ላይ ከሳሽ ሁሌ አንቺ ነገር ያደርግሽ ማለት ነገር አርጋኙ ካንተ ጋራ መጣላት ስለማልፈልግ ሰላም ምንድን ነው ምንድን ነው ነው ምንድን ያለሁበትበተደጋጋሚ በዚህ አይነት ሁኔታ ውስጥ ስለምሳ ነው የምታስቢው? እና ካለ መለያ ዞራ ሌላ ጊዜ እና አንድ ምንድን ነው እሺ፣ አይደል ክያ እንደዛ ነው አይደል? አረ ምንቴ በገብርኤል ምን ሆነ? ምን ሆኖ ነው እኔ አላደረግኩትኝ እሷ ማስመጣት እዛ ተደርድቦ የሰው ሰው በእንዲዚህ አይነት ሁኔታ ወድቋል እያልኳት። ምሳ በላህ ወይ ይህ ሳይሆን አይሆኑ ቤት ይዛ አይደለም አሁን እሺ። ወይ ደግሞ ላይ ግባ ና አረፍ በል። መጀመሪያ ተረጋጋ፣ አረፍ አድርገህ እስከዛ ርስን የሆን ነገር አድርግልህ እና ወይ መድኃኒት ፀሐይ መድኃኒት አምጪለት። መድኃኒት ውሰድ። አሁን ምንድን ነው እንኩ፣ ንገረኝ። አሞል መሰለኝ። እኔ ማርያም ምንም ነገር አላደረግኩኝም። ዝም ብላ ነው የምትከሰን። እሷን እናንተን ለማጣላት ብላ ነው እንደዚህ ያለ ነገር እያደረገች አለች። ለምን አይነገጥም? እኔ መታት ከፈለኩ አልመታትም። ምንድን ነው ገንዘብ? ሁሌ የሰው ሰው ዝቅ አርገሽ አትገምቺ። ሁሌ የሰው ሰው ዝቅ አርገሽ አትመልኪ። እኔ ደበድባታለሁ፣ እናገራታለሁ፣ ምናምን። ለአንቺስ ልብዳብ የለሽም አንቺሽ ሀይባ የለሽም። ሁሌ አንቺ ፈራጅ፣ ሁሌ ለአንቺ ታዘናል፣ ሁሌ አንቺ አሳዛኝ፣ ሁሌ አንቺ አልቃሽ፣ ሁሌ ከሳሽ አንቺ ሁሌ አንቺ ተከሳሽ ነሽ አይደል? ሁሌ አንቺ በቃ ብዙ መልአክ ነሽ አይደል? አንቺ ስህተት አትሰሪም፣ ከስህተት የጸዳሽ ነሽ አይደል? ሁሌ እኔ ጫወታዬ ተናጋሪ፣ ሁሌ እኔ እየሮጥኩ መጥቼ አይደል? ምንም ግዴ ይሰጥሽም አይደል? ስለ ሰው እኔ ምርህና ቆይ፣ እንደዚህ ያልከያለሁ አልተግባባንም። ይሆን ምን ይሆን አልገባኝም። ግን አምናሃል ነው እኔ እንዳስደበደብኩ። እኔ እኮ ቢያስጠርጥረህ ልጠይቀኝ የመጣህ ነው የመሰለኝ። ሌላ ጠላት የላትም እንዴ? አጠገቡ እንዳደርሽ ከአሁን በኋላ አኗር ብሎ የነበረችበት ሁኔታ ልጅቷን ብታያት፣ አንቺ ራሱ ታዝኛለሽ፣ አንቺ ራሱ ትደነግጫለሽ። እሺ ተዩ ምንም። እሺ አንቺ ራስ አስደበደብሻት። ውስጥሽ ትንሽ አዘነት የለን፣ ትንሽ እንኳን አትደነግጭም። ደበደብሻት፣ አስደበደብሻት፣ ልጅቷ ተደብድባለች ስልሽ፣ ተሰባብራለች እጇን ስልሽ፣ እንኳን ትንሽ አደነግጭም። ችግር የለውም። እኔ እኮ ሮዛ ስለመሆኗ አኳ አይደለም የሰው ልጅ ተደብድቦ የሰው ልጅ ተፈነካክቶ ማየቱ ምንም ካንቺ ሌላ ስላለ ነገር ምንም አይመለከትሽም። ያየኋት እኮ አላየኋትም። አሁን ግን ለምን ነው እንደዚህ? ግን እኔ እየነገርኩሽ ነው። በጣም ነው በጣም እኔ ነገር ምን ልልሃለሁኝ? ባስደበድባት እዚህ የምንሰራለ ፖሊስ የለም እንዴ? ህግ የለም እንዴ? ነው የሚቀጣ እንዴ? ካዲያ ማስረጃ ካለን አንተ ጋር ከምትመጣ ለምን ፖሊስ ጋር አትመጣም? ፀሐይ እንትን ያለች ነው፣ እዛ ቁምሳጠን ላይ እያስገባው ነው ዛ እነሱን ከሆነ ጎረምሶች እያልክ ያለው ስርዓት ብትይዝ ጥሩ ነው። ስርዓት ሜራ ዜን አንቺ አትነግሪኝም ስርዓት መያዜን አንቺ አትነግሪኝም። ስርዓት ያዝ፣ እንደዚህ ዝቅ አድርገሽ እንድትናግሪኝ አልፈልግም። ከሁን በኋላ አንቺ ስትፈልጊ አወራለሁ፣ አንቺ ስትፈልጊ እናገራለሁ፣ አንቺ ስትፈልጊ እለብሳለሁ፣ አንቺ ስትፈልጊ አወራለሁ፣ አደለ። ስርዓትን ያዝ ብለሽ እንደዚህ ዝቅ አድርገሽ ስትናግሪኝ፣ ከሁን በኋላ እንዳልሰማሽ ነግሬሻለሁ። አክብረሽ የምታውሪኝ ከሆነ ወሬሽን የምትቆጥቢ ከሆነ የምትናገሪበት መንገድ አናግሪኝ። ሰራተኛሽ አደለውም፣ ፍቅረኛሽ ነኝ እኮ ያመልኛል። በቃ እዚህ የመጡት ስራ እየሰሩ ስለሆነ ነው። ቁምሳጥን እያስገባው ስለሆነ ቁም ሳጥኑን እየጠገኑልኝ ነው። አለቀ። አሁን ጎረምሶች ስትል እነሱ ነው የሚመስላቸው። እረፍ ነው ያልኩ፣ አረለ እረፍ ነው ያልኩ። በቃ ሁሉንም ነገር አሁን እያልክ ያለው ስለምን ጎረምሳ ነው። እኔ ከእናንተ ውጭ የማውቀው ሰው አለ? ፓናዶ ላምጣልህ ቀ

በቃ ይሰለቼ ደከመኝ። ሁሌ መጮ፣ ሁሌ መለፍለፍ፣ ሁሌ አንቺ ታጠፊያለሽ፣ እኔ መወቀስ። ሁሌ አንቺ መልአክ ነሽ፣ እኔ ሰይጣን ነኝ። ሰለቼ ደከመኝ። አልፈልግም ወደዚህ ወደጅልኝ አታስመስይ ሁሌ እዛ ነገር ውስጥ ምትከችኝ አንቺ ነሽ። ከዛ እኔ ጮሃለሁ ጮሃለሁ ምናምን፣ ከዛ አንቺ ትክክል ነሽ፣ ከዛ አንቺ ልስልስ ብለሽ ምናምን አንቺ ጤነኛ ነሽ ምናምን። ሁሌ ከዛ አንቺ እውነት አለሽ በንባሽ ምናምን ነገር ሰው ሰብስበሽ እንዲሆንኩ እንዲወጣው እንዲገባው ምናምን፣ እባክሽ አሞሁን የመጣው እንኳን ደስ ያለሽ። ለምን ደስ የሚለኝ ሀሳብ? እሺ ነው ተሳካለሽ። በጣም ጥሩ አሞኛል። ቴን ብቻ ይሄ ሰሞን በጣም ደከመኝ። በቃ መጫጫ ጩኸት አልፈልግም። እሺ ማትፈልግ ከሆነ ግባና ተኛለ እ አኑ አኑ ከእኔ ጋር ብቻ ነው እንዴ? ተጣልተና ያሉክ እኔ መከረ ሰው አለ አንቺን ታምጪው አንቺ ታምጪው፣ ምናምን የሚበላበባል ያለ አንድ ነገር ልንገርህ አኑ፣ በጣም ነው እየታገስኩ ያለሁት። አትታገሺኝ። በጣም ነው እየታገስኩ። አትታገሺኝ። ይኸውልህ ሁሌ ዝቅ እንደምታደርጊኝ ዝቅ አድርጊኝ። ጩሂ፣ ተናገሪ፣ መናገር የፈለግሽውን ነገር ተናገሪ። አንዴ፣ ሌላ ጊዜ ዛሬ ምን ያዝሽ? ጩሂ። እኔ ምንም ነገር አላደረኳትም። አርጊ፣ ተናገሪ የፈለግሽውን ነገር ነገር ነው ብለሽ ነበር አይደል? ነው የታገስኩ ነው። ደግሞ ይሄው ነው ነው እንጂ ምን ያለሽው? እሺ በቃ ሲጀምር አዋርሽ ምናምን ነገር አከበርሽኝ። ነው ነው በጣም በቃ የእሷ ሰው ተደበደበ ብለህ ዝም ብለህ እኔ ጋር መጥተህ መደንፋት። እንዳንቺ አይነት ሰው ማን እንደተደበደበ አንቺ፣ እኔ ፈጣሪ ምስክር ነው፣ አላስደበደብኳትም። አስደበደበችኝ ብለህ ካለች አንተ ጋር ሳይሆን ፖሊስ ጋር መሄድ ትችል ነበር፣ ተረዳኝና ፖሊስ ማስከተል ማምጣት ትችላለች። ለምን አይደለችም፣ አይደለችም፣ እንዳንቺ አይደለችም። አንቺ ማስደብደብ ስለቻልሽ አንቺ እንደሞ እንደ እሷ ደግሞ በፍትሃዊ መልኩ እኮ ፖሊስ ማምጣት ትችላለች። ከምደነፋብኝ ጠረጠርከኝ። አታስረኝ፣ አላሳስረኝም አላሳስረኝም። እንድናወራ ይኸውልህ፣ አንድ ነገር ልንገርህ። ለአንድ ሴት ብለህ ግን እንደዚህ እያደረግህ ያለው ነገር በጣም ነው የሚያስጠላው። አታስመስኝ ስለ ሴት እንዳሉ፣ ለአንቺም ታውቂያለሽ፣ ይሄ ነገር ስለ እውነት ነው ስለፈጸምሽ ስላደረግሻቸው፣ ያ ይሄን ነገር አድርጋለሽ ብላ አንድ ነገር ልንገርሽ፣ አመንኩኝ። አንድ ነገር ልንገርሽ፣ አመንኩኝ። እኔ ሁለት ሰው አስደበድባለሁ። ያም ጎረምሳ ከእኔ በላይ አምልሽ፣ ነገርማ ዛሬ ምን ተገኛ ነገር አይቼ ነው የልጅቷን ቁስል የልጅቷን ድብደባ፣ ሰው እንዴት እንደዚህ ሊያደርግ ይችላል? ስደፋ ምን አልካት?

ሁሌ አንቺ ብፁህ፣ ሁሌ አንቺ የዋ፣ ሁሌ አንቺ መልካም። ቢገባች ዱሴ የደፋችብሽ ቀን እኮ አንቺ ልታናግርሽ ይቅርታ ልጠይቅሽ ነበር የመጣችሁ። ግን አንቺ ምን አልሻት? ገና እንደመጣሽ ምድረ ቤትጣጠፍሽ ሁሌ አንቺ ሰው ዝቅ ማድረግ ትችይበታለሽ። አንቺ ሁሌም ግሬስ ውላር፣ ሁሌ አንቺ ብቻ ክብር አለሽ፣ አንቺ ሁሉ ሴትነት አለሽ። ስለዚህ ኖርማል ነገር ነው ማለት ነው። እውነት መስሎ እንኳን ከሆነ ያየሽና አይነት ነገር ሆኖ ከሆነ ራሱ መተሽ መጠየቅ ትችይ ነበር እኮ። መስማማት በጣም እየከበደኝ ራሱ ካንቺ ጋር መስማማት በጣም እየከበደኝ፣ በጣም እያመምሽ ያው ፈረጃ ማድረግ የምትፈልጊውን ነገር አለ አንቺ ራሱ ፈልገሽ ሆኖ ይሄን ነገር ማድረግ የሰሶ ማስደብደብ እኔ ጋር ለመደባበጥ በንቀት ምናም ነገር ማየቱ ማለት ፈልገሽ ሆኖ አንቺስ እኔ መች ነው እኮ አሁን እውነትም ፍቅረኛ እንደዚህ ታደርጋለች? እኔ ሰራላ እኔ አናግራታለሁ። አንቺ ጋር ግን ስመጣ እንዳደረግሽው ግልጽ ማሳያ ነው። ይሁን እጄ ላይ በቃ ምናምን ይገባታል ምናምን ነገር ብለሽ እንደዚህ የሆነ ምናምን ነገር በኮንፊደንስ ሰው ተደበደበ፣ ቆሰለ፣ ምናምን ነገር እያልኩሽ በኮንፊደንስ ይገባታል ማለት ነው

እኔ አይደለ ልክ የሌለኝ ለሁሉ ነገር አይደለ፣ ለነገሩ ልክ ልክ የለኝም። እውነትሽን ነው ነው። ማለት በጣም አብዝቼ ፍቅር ሰጠሁሽ፣ በጣም አብዝቼ አከበርኩሽ። አረ ሞት ከሰው ሁሉ በላይ አትነኪብኝም። ከፋም ከቤተሰብም አበለጥኩሽ፣ ከጓደኞች አበለጥኩሽ፣ ከራሴም በላይ ክብር ሰጠሁሽ። የሚገባኝ ይሄ ነው አይደለ? ክብር የለህም ማንነት የለህም ምናምን አይደል? እኔ ያሳጣው አይደለ እኔ ያሳጣው። እኔ ጓደኞቼን አልተውኩም ለአንተ ገብረ የለህም ነው ያልሽኝ። እኔ ጓደኞቼን ላንተ አልተውኩም፣ ፋሚሊ ላንተ ብዬ አልተውኩም። ለነገሩ ልክ ነህ። እኔ ደህና ፋሚሊ የለኝም። ላንተ ብዬ ምንድን ነው ያልተውኩት? ከማን ጋር ነው ያለሁት? አንድና አንድ ከስራዬ